ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ታይ ድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ ቅዳሜ ረፋድ ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ አክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም ነው አልፎ መረጃን የማስቀድምላችሁ። ህወሓት የተወገደው የእንደርታ አስተዳደርን ወደ ነበረበት ስፍራ እንዲመለስ ሌተናል ጀነራል ታደሰ ትእዛዝ ሰጥቷል። ጀነራል ታደሰ ወረደ በህዋት ላይ ጨከን ያሉ ይመስላሉ። ይሄ የእንደርታና አካባቢው በጌታቸው ረዳ የተመሰረተ አስተዳደር ነው። ቀደም ሲል ህዋት በተለያዩ የትግራይ አካባቢዎች ማተብ የመቀማትና ቢሮዎችን የመዝጋት ስራዎችን አከናውኖ ነበር። እዚህ በደቡብ ትግራይ አካባቢ ብሎ እሱ የሚጠራቸው አካባቢዎችን ለመቆጣጠር ሞክሮ ነበር። አልተሳካም። ግርግሮችም ተነስቶ ነበር በወቅቱ። ይህንን ግምት ውስጥ በማስገባት ነው። አድማጮቻችን፣ ተመልካቾቻችን፣ በሌላ መረጃ ጠቅላይ ሚኒስትር አብይ አህመድ በአውሮፓ ጉዞ ባደረጉበት ወቅት በአንድ የእምነት ተቋማት ውስጥ ገብተው ንግግር አድርጓል። ሜይ 25 ዛሬ አለም ተስፋ ትፈልግብናለች ስል መልእክት አስተላልፏል ፍቅርን በተግባር ለማስተላለፍ የምድር ጨው እንድንሆን ተጠርተናል ይላል አብይ አህመድ በጣሊያን ጉዞ ወቅትም እንግዲህ ጣሊያንም ጉዞ ባደረጉበት ወቅት አዲሱን ጳጳስ አግኝተው የኢትዮጵያ ቡናንና ማር በስጦታ መልክ ያበረከተበት ሁኔታ ነው ያለው አብይ አህመድ እንግዲህ ይሄ የአውሮፓ ጉዞ ባልታሰበ ነገር እንግዲህ ግልጽ ባልሆነ ነገር እንዲቋረጥ የተደረገበት ሁኔታ ነው ያለው። እንግዲህ ይሄ የአውሮፓ ጉዞ እንዲቋረጥ ከተደረገባቸው ጉዳዮች አንዱ ያለ ፕሮግራም ጉዞ መደረጉን ምክንያት በማድረግ ነው። እንግዲህ እንግሊዝ መረጃ ደርሶት ነበር። ለአብይ አህመድ የደህንነት ችግሮች እንዳለ ቀድሞ መረጃ ደርሶት ነበር። በዛ ምክንያት ከእንግሊዝ እንዲቀር ተደርጓል እንግዲህ አብይ አህመድ ጉብኝት አቋርጠው የተመለሰበት እንግዲህ ያለ ፕሮግራም የተከደ ጉዞ ነው። በርካቶች በዚህ ጉዞ እንግዲህ ኢትዮጵያን የሚያሳፍር ስራ ሰርቷል አብይ አህመድ የሚል መልእክትም የተላለፈበት ሁኔታ ነው ያለው። እነዚህ መረጃዎች በኢትዮጵያ ሚዲያዎች ወይም ደግሞ መንግስት በሚያስተዳድረው ሚዲያም አልተዘገበም። አንዳንድ የመረጃ ምንጮች በሚያስተላልፉት የተለያዩ ጋዜጠኞችና ዩቱበሮች ናቸው መረጃውን የጠለፉት። እነሱ ለመዘገብ አልፈለጉም። ከዚህ በተረፈ እንግዲህ የመሳሪያ መሰብሰብ ሂደት ተጠናክሮ የቀጠለበት ሁኔታ ነው ያለው። በርካታ የዱባይ አውሮፕላኖች ወደ ሀራር እና አዲስ አበባ በርካታ ቁጥር ያለውን መሳሪያ እያራገፉ እንደሚገኙ መረጃ እየወጣ ይገኛል። በአሁኑ ሰዓት እነዚህ መሳሪያዎች እንግዲህ በሀገር ውስጥ ጦርነት ላይ ነው እየዋሉ የሚገኙ። ኦሮሚያ ክልል ውስጥ ቀላል ነው የሚባል ጦርነት አይደለም በአሁኑ ሰዓት ያለው አማራ ክልል እንግዲህ ኮምቦልቻና ደሴ አካባቢ ካልሆኑ በስተቀር ሁሉም የአማራ ክልል አካባቢ ሁሉም የጦርነት ቀጠና ሆኖ ውጊያ እየተደረገ ይገኛል። እዚህ ላይ እንግዲህ የፋኖ ኃይሎችም እነዚሁና አብይ አህመድ ከተለያዩ ሀገሮች እየለመኑም እየገዙም የሚያመጡትን መሳሪያ ነው ለጋራ እየተካፈሉ የሚገኙ ተተኳሽም ቢሆኑ ማለት ነው። ከዚህ በፊት ከአዘርባጃ ተገዝቷል የተባሉ አንዳንድ መሳሪያዎችን ተተኳሾችን በቀይ ባህር ላይ የኤርትራ ተቆጣጠራለች በተባለበት ሰዓት መሳሪያ ማምረት ጀምረናል የሚል የስሜትና የእልክ ንግግር ሲያደርጉ ነበር። እንግዲህ በደርግ ጊዜ የተቋቋመውን ጥይት ፋብሪካን ቀለም በመቀባት እነሱ እንደገነቡ በማስመሰል ድሮንም እዚህ እያመረትን ነው እያሉ የሰው ድሮን ላይ እየፈረሙ ሲያሳዩ ነበር። ይሄ ሁሉ እንግዲህ የጦርነት ፕሮፓጋንዳ ነው። ይህ መሳሪያ መሰብሰቡ ሂደት ላይ እንግዲህ ሠላሳ አራተኛ ክብረ በዓላቸውን ባከበሩበት ወቅት ፕሬዚዳንት ኢሳያስ አፈወርቂ ይሄንን ጉዳይ ማብራራ ሰጥቶበት ነበር። መሳሪያዎች፣ ወታደራዊ ክምችቶች በአፋር ክልል ውስጥ እንዳለ ፕሬዝዳንት ኢሳያስ በገደም ዳሜ ጥቆም አድርጎ አልፏል። መሳሪያም ከውጭ እያከማቸው እንደሚገኙም የገለጸበት ሁኔታ ነው ያለው። እስካሁን ድረስ እንግዲህ አብይ አህመድ በኢትዮጵያ ውስጥ የሚደረጉ ጦርነቶች የእርስ በርስ ወይም ደግሞ ዜጎች ላይ የሚተኮሱ መሳሪያዎችን ወደ ሀገር ውስጥ እያስገባ ያለው ይሄ ሁሉም ኢትዮጵያዊ የሚያውቀው ጉዳይ ነው። በሌላ መረጃ የዩቲ እንግዲህ የየመን ዩቲዎች በአፍሪካ ቀንድ ታጣቂዎችን እያሰለጠኑ መሆናቸው ተሰምቷል። ከአልሸባብ ጋርም በጦር እንቅስቃሴ ውስጥ ታይቷል። የተባለው እንግዲህ አልሸባብ ከዩቲ ድጋፍ በማግኘት ወደ ሶማሊያ እና ኬንያ፣ ኢትዮጵያ ይስፋፋል የሚል ፍርሃት እየነገሰ ይገኛል። በአሁኑ ሰዓት አሜሪካም ስጋቷን የገለጸችበት ሁኔታ ያለው እንግዲህ ለሞቃዲሾ የሞቃዲሾን ስጋት ውስጥ ያስገቡበትና ከበባ ውስጥ ያስገቡበት ሁኔታ መኖሩንም ነው ሰሞኑን መረጃዎች ሲወጡ የነበሩት። እንግዲህ የጦር ቅንጅታቸው ቀላል ነው የሚባል ነገር እንዳልሆነ ነው መረጃውን እየወጣ የሚገኘው። በሌላ መረጃ በኢትዮጵያ ውስጥ እንግዲህ በኦሮሚያ እና በአማራ ክልል ሰዎች በተሽከርካሪ ከቦታ ወደ ቦታ ማየድ አልቻሉም። በአማራ ክልል ውስጥም የብልጽግና ባለስልጣናቶች ከዞን ወደ ዞን ሄደው ስብሰባ ለማድረግ በሄሊኮፕተር እየሄዱ እየታወቀ ባለበት ሰዓት የፌዴራል ፖሊስ ኮሚሽነር ደንበላሽ ከፋን እንግዲህ ከፋና ቴሌቪዥን ጋር ባደረገው ቃለ ምልልስ ሰው እንደፈለገ ከቦታ ወደ ቦታ እየተዘዋወረ ነው ብሏል። እንግዲህ የጸጥታ ሁኔታን ሲገልጽ፣ ይሄ ደግሞ በጣም አስቂኝ የሆኑ መረጃዎች ሆኖ ተገኝቷል። ይህንን መረጃ የሰሙት የኢትዮጵያ ሾፌሮች እንግዲህ በደላችንን ባትመለከቱም መታገታችንን ባታምኑም በየመንገዱ እየደረሰብን ያለውን ችግር አትቀስቅሱብን ሲሉ መረጃውን ውሸት መሆኑን አጋልጧል። ቢያንስ 53 ሾፌሮች በአንድ ሳምንት ብቻ መታገታቸውን የኢትዮጵያ ሾፌሮች እንግዲህ ኮሚሽነር ደንበላሽ ያወጣውን ከፋና ቴሌቪዥን ጋር ያወጣውን መረጃ ግምት ውስጥ በማስገባት እንዴት ያለ ነጭ ውሸት ነው ብለውታል። እውነት ለመናገር ከሆነ እነሱ ቡራዩ ለመድረስ እና አቃቂ ለመሄድ በሄሊኮፍተር ነው የሚሄዱት። አምቦ ደርሶ ውይይት አድርጎ ለመመለስ ሄሊኮፍተር ካልተነሳች በምንም ተአምር በመኪና አይሞክሩ። ይህንን እንኳን ግምት ውስጥ ማስገባት አቅቷቸው፣ ሌሎች ዜጎች ከቦታ ወደ ቦታ ሲንቀሳቀሱ በነፃነት እየተንቀሳቀሱ እንደሆነ ነው የገለጸው። ይሄ ነጭ ውሸት ነው ተብሏል። አድማጮቻችን፣ ተመልካቾቻችን፣ መላው የኢትዮጵያ ሕዝብ የሚያውቁ ጉዳይ ነው። በሌላ መረጃ የኢትዮጵያ መምህራኖች ወደ አረብ ሀገር እየተሰደዱ ነው ተብሏል። ይህም የሆነው በኑሮ ውድነት እንግዲህ የደረሰባቸውን ቀውስ ነው እንግዲህ ቤተሰቦቻቸውን ማስተዳደር ባለመቻላቸው አማራጩን ስደት አድርጓል ተብሏል። በተመሳሳይ በርካታ ወጣቶችም እየተሰደዱ እንደሚገኙ ከድንበር አካባቢ የሚወጡ መረጃዎች ያመላክታሉ። እንደሚታወቀው በርካታ ኢትዮጵያኖች ወደ አረብ ሀገር እየተሰደዱ ባለበት የአሳ እራት የሆኑበት ጀልባዎች እየተገለበጡ፣ ማዕበል ያለ ሰዓት እየተንቀሳቀሱ፣ ያለመረጃ እየተጓዙ ከፍተኛ ችግር እየደረሰባቸው እንደሚገኝ ተገልጿል። የኢትዮጵያ መምራኖችንም አሁን ባለው የፖለቲካ ሂደት ምንም አይነት ማፍቴ ማግኘት ባለመቻላቸው እየተሰደዱ እንደሚገኙ ተገልጿል። በሌላ መረጃ በአማራ ክልል የተለያዩ ቦታዎች ላይ ድንገተኛ ውጊያዎች ቀጥሏል። ለአብነት በሸዋ ከሰም በተለያዩ አካባቢዎች ለሁለት ቀናት የቀጠለ ውጊያ ተደርጓል። የፋኖ ቀጠናን ለመክበብ ተሞክሮ የነበረው አገዛዙ ሞክሮት የነበረው አልተሳካለትም ነው የተባለው። በተመሳሳይ በላይ ጋይንት ወታደራዊ መሪ ተገልሏል። በድንገተኛ የደፈጣ ጥቃት ነው እንግዲህ መገንጠያ በተባለው ቦታ ላይ በደረሰው የደፈጣ ጥቃት ነው ጥቃት የተሰነዘረው። ሁለት ዋና አዛዦች ናቸው። የማዕረግ ሂደታቸው ከኮሮኔል በላይም እንደሆነ የተገለጸበት ሁኔታ ነው ያለው። አጃቢዎቻቸውም አብሮ እስከ ወዲያኛ የተሸኙበት ሁኔታ መኖሩ ተገልጿል። ሰዎች ወደ አካባቢው እንዳይጠጉ ተደርጎ አስከሬን ተነስቷል ተብሏል። የተገደሉት አዛዦች ማዕረጋቸው ከኮሮኔል በላይ እንደሆነ የተገለጸው። በተመሳሳይ በማንኩሳ ዋሳ በተባለው ቦታ ላይ በሚሊሻ ላይ ጥቃት ደርሶባቸዋል ሻዋ ግሼራብል ድንገተኛ ቶክስ ተከፍቷል ተከፍቶ እንደነበር ተሰምቷል ሁለት የአርሶ አደሮች መኖሪያ ቤት እንዳለመዱ ፋኖን ሲያጡ አቃጥሎታል መንዝ ከተማም ያገዛዙ ወታደሮች ከተማውን ለቆ መውጣታቸው ተሰምቷል እንግዲህ በአማራ ክልል የተለያዩ ቦታዎች ላይ የድንገተኛና የደፈጣ ውጊያዎች በጣም የቀጠሉበት ሁኔታ መኖሩን ነው መረጃዎች የሚያመላክተው ሌላው ሰሞኑን ከዱባይ ወደ ድሬዳዋና አዲስ አበባ የጦር መሳሪያዎች ሲጓጓዙ ይታያል። በማይታወቅ ሁኔታ እየገባ ነው ተብሏል። እንግዲህ ሰሞኑን ከዱባይ በርካታ አውሮፕላኖች የጦር መሳሪያዎችን አስገብቷል እየተባለ ይገኛል። ባለፉት የነፃነት በዓላቸውን ያከበሩት ፕሬዝዳንት ኢሳያስ አፈወርቂ ጉዳዩን አንስቶ ተናግሯል። የጦር መሳሪያዎች ጋጋታ አለ ብሏል። በአፋርም ጦርና መሳሪያ እየተከማቸ መሆኑን ገልጿል። እነዚህ የጦር መሳሪያዎች እንግዲህ ወደ ሀገር ውስጥ እየገቡ ያሉት በራሳቸው ዜጎች ላይ እየዋሉ እንደሚገኙ መረጃዎች ያመላክታሉ። አድማጮቻችን፣ ተመልካቾቻችን፣ ሌላው በሱዳን የተቀሰቀሰው ኮሌራ በሽታ በርካታ ሰዎችን ገሏል። ቢያንስ ወደ አምስት መቶ ሰው መሞታቸው ነው የተሰማው። በተመሳሳይ የፈጥኖ ደራሽ ጦር ውጊያውን አሁንም ቀጥሎበታል። መረጃውን እንግዲህ ሱዳን ትሪቪዮን ነው የዘገበው። ሱዳን እንግዲህ በእንቅርት ላይ ጆሮ ደግፍ አይነት ነገር ነው። አድማጮቻችን፣ ተመልካቾቻችን ከጦርነቱ ባሻገር እንግዲህ የኮሌራ በሽታ በዚህ ላይ መስፋፋትን ተከትሎ ወደ አምስት መቶ ሰዎች መሞታቸው መረጃዎች ይጠቁማሉ። አድማጮቻችን ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎችን እንገናኛለን። መልካም ሚዲያ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ።